በጋምቤላ ማንነታቸው ያልታወቁ ታጣቂዎች በፈጸሙት ጥቃት ነዋሪዎች መገደላቸው፣ የከፍተኛ ትምህርት ፖሊሲ ውድቀትና የከፍተኛ ትምህርት መምህራን ፍልሰት፣ በአማራው ክልል የተፈጠረው የሲሚንቶ እጥረት የዕለቱ አበይቴ ዜና ርሳል ናቸው። ጠናሽ ጥለን ተመልካቾቻችን፣ አድማጮቻችን ይህ የዜና ስርጭት ክፍለ ጊዜያችን ነው። ከዕለቱ ዜና ጋር አፈወርቅ አግደው በጋምቤላ ማንነታቸው ያልታወቁ ታጣቂዎች በፈጸሙት ጥቃት ሰዎች ተገደሉ። በጋምቤላና በደቡብ ክልል አዋሳኝ ከተሞች የሚታየው የጸጥታ ሁኔታ እየተበላሸ መሄዱን ተከትሎ ዜጎች እየተፈናቀሉና እየተገደሉ መሆኑን የአካባቢ ነዋሪዎች ይናገራሉ። ከሁለት ቀን በፊት ማንነታቸው ያልታወቁ ታጣቂዎች በጎደሬ ወረዳ በየሪ ቀበሌ በፈጸሙት ጥቃት ስድስት ሰዎች ሲገደሉ፣ አንድ ሰው ደግሞ በጽኑ ቆስሎ ሆስፒታል ገብቷል። ሌሎች ወገኖች ደግሞ የሟቾቹ ቁጥር ሰባት ነው ይላሉ። ይህንን ተከትሎ ዛሬ በሚጤ ከተማ የተቃውሞ ሰልፍ የተካሄደ ሲሆን የአካባቢው ነዋሪዎች ከፍተኛ የመንግስት ባለስልጣናት ካልመጡ በስተቀር የቀብር ስነስርዓቱን አንፈጽምም ብለዋል። እሱም አንቀብርም ብለው ለጸጥታ ኃይሎችም አንሰጥም ብለው ለህዝቡ ወደ ሚጤ ይዘን እንመጣለን ብለው ይዘው መጥተዋል። ሚጤ ሰላማዊ ሰልፍ ወጥቷል። ህዝቡ ምንም እያመጡ ስላልሆነ ምንም እኛ ለነሱ አንሰጠም። እኛ ህዝቡ ጋር ይዘን ደም ይኸው፣ ትላንትና ጀምረው በመንገድ ላይ ብዙ ኪሎ ሜትሮችን አቋርጠው ሜጢ ደርሰው አሁን እዛው ናቸው። አንቀብርም፣ የመንግስት አካል መጥቶ ካላዩ አንቀብርም ብለው ይዘው ቁጭ ብለዋል። ተቃውሞ ሰልፍ አለ በየአቅጣጫው። እነዛም ከዛ መጥተው እዚህም የተቀበሏቸው አሉ። እንደገና አሁንም ከሌላው ከሌላ ሰላማዊ ሰልፍ ላይ ናቸው። ዳራሽ አካባቢ ተቀምጠዋል። አሁንም አልተበታተኑም። የተቃውሞ ሰልፉ ነገም እንደሚቀጥል የሚናገሩት ነዋሪዎች ግጭቱ እየተባባሰ ሲሄድ መንግስት ከዳር ቆሞ እያየ ነው በማለት ይወቅሳሉ። ግጭቱም ተከትሎ በርካታ ዜጎች እየተፈናቀሉ ወደ ከተሞች በመፍለስ ላይ መሆናቸውንም ነዋሪዎች ይናገራሉ። ካለፈው መስከረም ወር ጀምሮ በቴፒና አካባቢ ያለው ግጭት ተባብሶ በመቀጠሉ ነዋሪዎች ከፍተኛ ስጋት ላይ መውደቃቸውንም ተናግረዋል። ዛሬ በከተማዋ ውስጥ የጥይት ድምፅ ይሰማ ነበር የሚሉት ነዋሪዎች በርካታ ቁጥር ያላቸው የሸኮ መጀንገር ነዋሪዎች እየፈለሱ ወደ ቴፒ ከተማ በመግባት ላይ መሆናቸውንም ይናገራሉ። በአካባቢው የሚታየው የእርሻ ቦታ ለመቆጣጠር ሲባል ግጭቶችን ሆን ተብሎ እንደሚቀሰቅሱ የሚገልጹት ነዋሪዎች በተለይም ጡረታ የወጡ ከፍተኛ የህዋት የጦር መኮንኖች ሰፋፊ የእርሻ ቦታዎችን እየወሰዱ የአካባቢው ተወላጆች ከቀያቸው እንዲፈናቀሉ ማድረጋቸውን ግጭቱን አባብሶታል። ባለፈው ዓመት በዚሁ አካባቢ በተፈጠረው ግጭት በመቶዎች የሚቆጠሩ ሰዎች ሲገደሉ የመንግስት አቃቤ ህግ ለግጭቱ መንስኤ ናቸው ባላቸው የአካባቢው ተወላጆች ላይ በከፈተው ክስ ሰባ አምስት ሰዎች መገደላቸውን ገልጿል። ግጭቱን አስነስተዋል በሚል ከ30 በላይ ባለስልጣናት ቢታሰሩ ግጭቱ ግን ሊቆም አልቻለም። የተረጋጋ የትምህርት ፖሊሲ አለመኖር ወጣቱም ተስፋ አልባ እንዲሆን አድርጎታል ተባለ። በጅማ ዩኒቨርሲቲ ሰሞኑን በተደረገው አውደ ጥናት ላይ በየአመቱ በየጊዜው የሚቀያየረው የትምህርት ፖሊሲ ራዕይ ያለው ወጣት እንዳይፈጠር ማድረጉ ተገልጿል። ሀገሪቱ ወጥ የሆነ የትምህርት ፖሊሲ ይዛ ባለመመራቷ ችግሩ መፈጠሩን መምህራኑ ተናግረዋል። በሁለተኛ ደረጃ ትምህርት ቤት መልቀቂያ